እየደወሽሁ የሳመሽኝ ለማንኛውም ስለ ስጦታችሁ አመሰግናለሁ። እኔም ደግሞ ስጦታ ይችላችኋለሁ። የእናንተ ለዛሬ እናንተ በቂ ነው። እሰርፕራይዝ ስጦታ አመሰግናለሁ። አበባ አባት ሪፖርትን በቃ ቀቡ። ውጭ ሪፖርት ትቀበሉኝ ያላችሁ ማለት ነው

ሰርፕራይዝ ሽኩት እንግዲህ፣ ተመልካቾች ልጅ የዝህን ያህል ነው የሚደሰሰው አባቱና፣ አምስት ቀን ሆነ። የሥራ ጉዳይ ነው። በሰላም ነው፣ አገራችን ሰላም አለ። በያገሩ እንግዲህ፣ በጣም መንገድ ላይ ስጋት ነበረ።

ካሜራማን ከካሜራ ጀርባ ነው። አሁን እንደዚህ ነው። ሰው ወጣ ብሎ ሲመጣ እንደዚህ ቦክቦክ በቃ

በቃ በቃ አባቴ ለማንኛውም አዲስ አበባ ከረማ ስለሄደ፣ በጣም ናፍቆም፣ ቤታችን ጭር ብሎ ነው።